አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መስከረም 18 ቀን የሚከበሩ ዓመታዊ የቅዱሳን በዓላት አንደኛ አቡነ ኤዎስጣጤዎስ ረባን፣ ሁለተኛ አቡነ አኖሪዮስ አቢይ፣ ሦስተኛ ማርያ ይቆብ ግብጻዊ፣ አራተኛ ቅዱስ ዕጸ መስቀል፣ አምስተኛ ቅዱስ ጥሌኒ ንግሥት፣ ስድስተኛ ቅዱስ ቶማስ ሐዋርያ፣ ሰባተኛ ቅዱስ መርቆሪዮስ ካልእ ሰማዕት ስምንተኛ ቅዱስ ቶማስ ሰማዕት፣ ዘጠነኛ ቅዱስ ኤፍሬም ሰማዕት፣ አስረኛ አባ ፊልሞስ፣ አስራ አንደኛ ቅዱስ ስልሆን ሰማዕት፣ አስራ ሁለተኛ ቅዱስ አካሳኤልስ ሰማዕት፣ አስራ ሶስተኛ ቅዱስ ይስሐቅ ሰማዕት፣ አስራ አራተኛ ቅዱስ እስጢፋኖስ ቀሲስ፣ አስራ አምስተኛ ቅዱስ ነኪጣ ሰማዕት፣ አስራ ስድስተኛ አባ ፊላታዎስ መንክራዊ፣ አስራ ሰባተኛ አባ ኖ ባህታዊ አስራ ስምንተኛ አትናቴዎስ ሊቀ ጳጳሳት፣ አስራ ዘጠነኛ ስልሳ ሰማዕታት ማህበረ ቅዱስ አወሊ። ወርሃዊ በዓላት፣ አንደኛ ቅዱስ ፊልጶስ ሐዋርያ፣ ሁለተኛ ቅዱስ ያዕቆብ ሐዋርያ ከሰባ ሁለቱ አርድእት አንዱ። መስከረም አስራ ዘጠኝ ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ጎርጎሪኦስ ዘአርማንያ ከጉድጓድ ወይም ከአዘቅት የወጣበት መታሰቢያው። ሁለተኛ ቅዱስ ቂርቆስ ገዳማዊ ሰማዕት፣ ሶስተኛ ቅድስት ሮማነ ወርቅ የአፄ ናቆድ የኢትዮጵያ ንጉስ ልጅ በመጽወትን መጾምን የምታዘወትር የነበረች ረፍቷ ነው። አራተኛ ቅዱስ ዕጸ መስቀል ሶስተኛ ቀኑ ይከበራል። ወርሃዊ በዓላት አንደኛ ቅዱስ ገብርኤል ሊቀ መላእክት፣ ሁለተኛ ቅዱስ የኤስድሮስ ሰማዕት፣ ሶስተኛ አቡነ አብየ እግዚእ ጻድቅ አራተኛ አቡነ ስነ ኢየሱስ፣ አምስተኛ አቡነ ዮሴፍ ብርሃን ዓለም። የቅዱሳን የሰማዕታት፣ የሊቀ መላእክት የቅዱስ ገብርኤል በረከት ረድኤት፣ የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ ይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።